ምዕራባውያን ጅሃዲስት ሀገር እያሉ የሚያብጠለጥሏት ኢራን በአይነቱ ልዩ የሆነ በቅድስት ድንግል ማርያም ስም የተሰየመ ሜትሮ ስቴሽን ለህዝብ ግልጋሎት ክፍት አድርጋለች። ውዴ ቻናል የቤተሰቦች ይህን ዓለም አቀፍ እውቀት የምታገኙበት ቻናል፣ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ። የኢስላሙ ዓለም መከታ እንደሆነች የምትቆጠረው ኢራን በኦርቶዶክስ ሃይማኖት ዘንድ ለክብሯ ቃላት የማይገኝላትን የጌታ እናት ከፍ ባለ ክብር አኑራለች። የአያቶላህ መንግስት ለሀገሪቱ ኦርቶዶክስ አማኞች ብሎም በዓለም ላሉ ኦርቶዶክሶች ያለውን ክብር ያሳየበት ይህ አስደናቂ ስራ የኢራንን በዓለም ላይ ያላትን ምልከታ ፍጹም የቀየረ እንደሆነ በርካቶች በየማህበራዊ ሚዲያ እየዘገቡት ይገኛሉ። የባቡር ጣቢያው ንድፎች በረቀቁ ዲዛይን የተሰሩ እና ከባህል፣ ከቋንቋና ከሃይማኖት እንዲሁም ከሀገሪቱ ውበት በተገናኘ መልኩ እንደተሰሩ ተገልጿል። በዚህ ዘመናዊ የባቡር ጣቢያ ላይ ከድንግል ማርያም ስዕሎች ጎን ለጎን የጌታችን መድኃኒታችን ኢየሱስ ክርስቶስ ምስል፣ የአዳም የበለስ ፍሬ እና የእውቀት ዛፍ እንደሆነች ተነግሮት እንዳይበላ የተከለከላት ጸበለስን ጨምሮ በማራኪ ሁኔታ ተቀርጸውበታል። እነዚህን ንድፎች የሰራችው ኢራናዊት አርቲስት ቲና ታግሬ መህር፣ ይህ ባቡር ጣቢያ በህዝቦች መካከል ያለን ሰላም፣ መተሳሰብ፣ ፍቅርን እንዲሁም በሀገራችን ኢራን ያለውን የሁሉንም ሃይማኖቶች እኩልነት የሚያሳይ ነው ብላለች። የተለያዩ የቴህራን ነዋሪዎችና የከተማዋ አመራሮችም ይሄ የባቡር ጣቢያ ሀገራችን ኢራን ከተማችን ትሄራን ያላቸውን ይዞታ እንዲሁም የሁሉም ሃይማኖቶችን መከባበር፣ መፋቀር በተጨባጭ ያረጋገጠ ነው ብለዋል። ከዚህም በተጨማሪ ለቅድስት ድንግል ማርያም ያለንን ክብርና ፍቅር የገለጽንበት ሲሉም ተናግረዋል። ይህ በኢራኗ ዋና ከተማ ትሄራን የተገነባ ከምድር በታች 34 ሜትር የሚርቅ የምድር ውስጥ ከተማ ሲሆን ይህም ድንግል ማርያም በምድር በኖረችባቸው ዓመታት ንጽህናዋን ጠብቃ በምድርና በሰማይ መካከል ብርሃን ሆና እንደኖረች ይህ የባቡር ጣቢያም ለኢራናውያን የብርሃን የተስፋ፣ የአብሮነት ቦታ ሆኖ ያገለግላል ሲሉ የቴሄራን ከንቲባ አልሬዛ ዛኪኒ በማህበራዊ ሚዲያ ፖስታቸው አጋርተዋል። በእስልምና ሃይማኖት ውስጥ ማርያም እጅግ የተከበረች የታላቁ ነቢይ እናት ተብላ የምትከበርና በንጽሕናዋ ከፍተኛ ክብር የሚቸራት ሴት ናት። በቅዱስ ቁርዓን መጽሐፍ ላይም በንጽሕናዋ እጅጉን የተመረጠች ሴት መሆኗ ተገልጿል። ምዕራባውያንና ሚዲያዎቻቸው ኢራንን እንደ አክራሪና ጅሃዲስት አገር አድርገው ሲስሏትና የኢራንን ስም ሲያጠለሹ ቢኖሩም ኢራን ግን በተቃራኒ በውስጧ ኦርቶዶክስን ጨምሮ በርካታ ሃይማኖቶችን አክብራ በእኩልነት የያዘች እንደሆነች አሳይታለች። ይህ በአስደናቂ አርቴ የተዋበ ሥራም ይህንን ቁልጭ አድርጎ የሚያሳይ ነው። በተለይም አሁን ላይ ኢራን ከእነ አሜሪካ፣ እስራኤልና ግብረአበሮቻቸው ጋር የጎሪጥ በምትተያይበት በዚህ ወቅት ይህ የባቡር ስቴሽን መገንባቱ ኢራን በምዕራባውያንና በሚዲያዎቻቸው ላይ የፖለቲካዊ የበላይነት እንድትወስድ አድርጓታል። ይህ ማርያም ኢሙጋደስ የተባለ የባቡር ጣቢያ ገና ካሁኑ በርካታ ጎብኚዎችና በሚሊዮን የሚቆጠሩ መንገደኞችን እያስተናገደ ነው። ይህ የባቡር ጣቢያ ከሚሰጠው የትራንስፖርት ግልጋሎት በተጨማሪም በዚያው አካባቢ የተገነባውን የአርመኖችን ቤተ ክርስቲያንና የአርመን አማኞችን ያስደሰተ እንደሆነ እየተዘገበ ነው። የባቡር ጣቢያው ዲዛይንም ባህልና ሃይማኖትን እጅግ ከተዋበው የዘመኑ አርክቴክቸር ጋር በማዋሃድ የተገነባ ሲሆን ኢራንም ለክርስትና ሃይማኖት ያላትን ክብር ያረጋገጠ እንደሆነ ተነግሯል። የባቡር ጣቢያው ግንባታም እንደ ጎርጎሮሲያን አቆጣጠር በ2015 የተጀመረ ሲሆን በትሄራን ከንቲባ ቀጥተኛ ትዕዛዝ እንደተገነባ የፕሮጀክቱ ማናጀር አባስ ፋታሊፖር ተናግረዋል። አባስ ፋታሊፖር አክለውም ይህ የባቡር ጣቢያ ለኢራናውያን ብቻ ሳይሆን በአጠቃላይ በዓለም ላይ ላሉ ክርስቲያኖች በሙሉ እጅጉን የሚያኮራ ነው ሲሉ ተናግረዋል። ይህ ቅንጡ የባቡር ጣቢያ እየሰጠ ከሚገኘው የተሳለጠ የባቡር ትራንስፖርት በላይ ኢራን የተሰነዘረባትን የስም ማጥፋት ዘመቻዎች ሁሉ ያለ ጦር መሳሪያ ድባቅ መታችበት እንደሆነ በርካቶች እየዘገቡ ነው። ወደ ቻናሌ ቤተሰቦች የእናታችን የቅድስት ድንግል ማርያም በረከቷ ይደርብንና ይህን ድንቅ ስራ ለዓለም ኦርቶዶክሶች ላበረከተችው ኢራንም የላቀ ምስጋና እያቀረብኩኝ ዝግጅቴን በዚሁ አጠናቅቃለሁ። ስለዚህ ድንቅ ስራም ሐሳቡ አስተያየት እንድትሰጡኝ እየጋበዝኩኝ ከወዲሁ ተሰናበትኳችሁ። እስከ ቀጣይ በደህና ቆዩኝ።